ተማራችሁ ማለት ነው። በዛው እንግዲህ መዳማችሁ። ይህን መስራት ታውቂያለሽ ስትላቸው ሀይ አላቅም አትበሉ። አያላቅም ብዙ ጊዜ እኔ አላቅም ነበር ምለው። የሚገርማችሁ ነገር ብዙ ቤት ስሄድ ይህን ስረልሽ በቃ ለስንፍና ማለት ነው። ስንፍና ላለመስራት እኮ ነው። ግን እኮ ሞያ ለራሳችን ነው። አንዳንድ ሰዎች ደግሞ አረደዛ እኔ ሞያዬን በቤቴ በራሴ ስሰራ ለምደዋለሁ የሚባል ነገር አለ እና ድንገት ይሄንበት ቦታ ላይ እስኪህን ስልልኝ መባል ይመጣል። ድንገት ባልታገቡና ድንገት ስራው ሁላ ጥፍት ብትልባችኋል። ስለዚህ ይህን ታቂ ያለሽ ስንባል አላቅም ማለት ይቅርብ ማለት ነው። እንሻላህ በሏቸው። እንሻላህ ብሹፍ በሏቸው ማለት ነው። ይህንን አሰራር አሁን እኔ አላየሁትም አልሰራሁትም ግን ከዩቱብ ገባ ብዬ ሰርች አድርጌ ታውቂያለሽ ሲሉኝ ሰርች አድርጌ አየት ታደረግኩ እና አየሁት ማለት ነው። እናንተም ዩቱብ ላይ ሰርች እያረጋችሁ ስሩ ያሏችሁን ነገር እዩት። ቀላል ነው በጣም በቃ። እንደዚህ እያደረጋችሁ መሰራራት ምን ማለት በቃ በጣም ደስ ነው የሚለው። ሙያ ለራስ ነው። እኛ ግን የሚመስለን ለነሱ፣ በቃ ሰርተን ያበላን ምናምን በቃ ለነሱ ይደክመናል በመሰረቱ ግን ይደክመናል ስለሚደክመን ስራ ስለሚያበዙ ለዛ ነው አናቅም የምንለው። እኔ ብዙ ጊዜ ተጎድቻለሁ። አላቅም ነው የምላቸው። የሚገርማችሁ ነገር ይህን ስራ ታውቂያለች ሲ በዚህ ላይ ደግሞ እዛችንን ደና ተከፍሎን፣ በዚያ ላይ ሙያ ተምረን ነው። እሺ፣ ስለዚህ እንደዚህ እያደረጋችሁ እየሰራራችሁ አብሯቸው እናንተም ትበላላችሁ። በሰበቡ እናንተም እኛም ራሴ ከሰራሁ እንደውም ጽድት ትብሎኝ ይበላለሁ ማለት ነው። ይህን ሙያ ተመልከቱ እንግዲህ አያችሁት ሰሊጥ ነው የተነሳነሰበት። ይሄ ዱቄት ላይ ሊጡ ላይ ሰሊጥ ነው ያደረኩበት። እንዴት አይነት የሚጣፍጥ ነው የሚሆነው። አያችሁት፣ እንደ ብስኩት እንደ ነው የሚሆነው። በቃ ኮሽ ኮሽ ነው የሚለው። ውስጡ ክፍት ነው የሚሆነው እና በዚህ መልኩ እንደዚህ እየሰራራችሁ። አያችሁት፣ ውስጡ ክፍት ነው ልክ እንደ ብስኩት ነው ኮሽ ኮሽ። ሻያችሁን አፍልታችሁ በሻይ መብላት ትችላላችሁ። በተለያዩ ነገሮች መብላት ትችላላችሁ። እንደዚህ በቃ መሰራራት ብዙ ነገር ነው አሁን እየሰራሁኝ የምገኘው። እኔ እስከ ዛሬ ግን አላቅም ነው የምላቸው። በቃ እናሳይሻለሁ እንደዚህ እንደዚህ ነው ስትለኝ ላላታለሁ፣ ፊት የጥምብት ይመስልባት እተወኛለሁ ማለት ነው። እሷም አረ እኔ የእኛ እኮ ኩርፊያ አይጣል እኮ ነው፣ ወላሂ፣ ስናኮርፍ እኮ አይጣል ነው። በቃ ይገባቸዋል፣ ስናኮርፍ ይገባቸዋል። አንዳንዶቹ ደግሞ ብናኮርፍ፣ ምንም ብንልም የማይገባቸው ሰዎች አሉ። አሁን ግን እኔ የተማርኩን ነገር ምንድን ነው? ሙያ ነው። ለራሴ ሙያ ስለሆነ ማኩረት ምናምን ነገር ያስፈልገኝ። ምግብ ስራ ከሄድኩኝ በቃ ይሄን ተሰሪልናልሽ ይሄን ታቂያልሽ ካሉኝ አዎ ነው ምለው። ማለትም ስራ የሚያኮራኛልም ደግሞም ከሰራሁላቸው ብር ጨምሩ ራሱ ብላቸው ይጨምራሉ። አያችሁ። ግን ምንም ሳንሰራ አናቅም አናቅም እያለን ብር ጨምሩልን ብንላቸው ራሱ ይከብዳቸዋል። ምን ሰርታ ነው የሚሉትና ተመልከቱ፣ ይህን ስራ።